ለፍቶ አዳሪ ስራና የስራ ሰው ባህሪ ዝግጅት አቡ ዐብደላህ አህመድ ሼኽ አደም አቅራቢ ስዑድ ጠይብ አያሞኝና ወደ ሰውነት የተቀየረበት አህያው በድሮ ዘመን አንድ ሞኝ ሰው ነበር ይባላል ይህ ሰው አንድ ሥራ የሚሠራበትን አህያ ይዞ በገመድ እየጎተተ ወደ ገበያ እየሄደ ሳለ መንገድ ላይ ሁለት ብልጣ ብልጥ ሰዎች አግኝተውት አህያውን ሊቀሙት ተስማምተው አንዱ ከኋላ የአህያውን ገመድ ቀስ አድርጎ ፈቶ የራሱን አንገት ላይ አጥልቆት ከኋላው እየተጓዘ ሌላኛው ደግሞ አህያውን ይዞ ተሰወረ። ከዛም አህያውን ከወሰዱበትና አንደኛው የእሱን ቦታ ከተካበት ስፍራ ትንሽ ራቅ እንዳሉ ጊዜያዊ አህያነትን የመረጠው ብልጣብልጥ ሰው ከሞኙ ሰው ጋር ለመፋጠጥና የአህያነት ጊዜውን ለማጠናቀቅ በመወሰን እንደ መለገም ብሎ ለፊት ሞኙ ይዞት የሚጓዘውን ገመድ ሳብ በማድረግ ወይም እርምጃውን በመቀነስ ዞር ብሎ እንዲያየው አደረገ። አያ ሞኝ ዞር ብሎ ሲያይ ከኋላ ያለውና በገመዱ የሚጎትተው አህያ ሳይሆን ሰው ሆኖ አገኘውና ፈዞ ቀረ። አያ ብልጣ ብልጥም እኔ መጀመሪያም ሰው ነበርኩ፣ ወላጆቼ ረግመውኝ ነበር ወደ አህያነት የተቀየርኩት አሁን የእርግማኑ ጊዜ አብቅቶ ሆነው ወደ ሰውነት የተቀየርኩት ሲለው ገመዱን አውልቆ ፈቶ ለቀቀውና ሌላ ለሥራ የሚሆን አህያ ለመግዛት በማሰብ ወደ ገበያ ጉዞውን ቀጠለ። ገበያ ደርሶ ወደ አህያ ተራ ጎራ ብሎ ለግዢ አህያ እየመረጠ ሳለ የራሱን ትክክለኛ አህያ ገበያ ላይ ሲያየው፣ አንተ አሁንም ድጋሚ ወላጆችህ ረግመው ወደ አህያነት ተቀየር፣ አንተስ አልገዛህም ብሎ ሌላ አህያ ገዝቶ ተመልሶ ቤት ሲደርስ አያ ሞኝ የገጠመውን ሁሉ ለባለቤቱ ተረከላት ይባላል። ማንኛውንም አይነት ሥራ ለመስራት መሟላት ያለባቸው ቅድመ ሁኔታዎች፣ አንደኛ፣ ሥራው ሕጋዊና ጠቃሚ መሆን። ኢስላም ሥራ ላይ ከማበረታታቱና ሥራ ፈትነትን አጥብቆ ከማውገዙም ጋር የሚሰሩት የትኛውም ሥራ ሕጋዊና ጠቃሚ እንዲሆኑም ሌሎችም የማይጎዳ መሆን እንዳለበት አጥብቆ መክሯል። ስለዚህም አንድ ሙስሊም የሚሰራው ሥራ በሸሪዓ ያልተከለከለና አሰራሩም የሸሪዓን ሕግ የተከተለ መሆን አለበት። እውነተኛ ሙስሊምን የሚያሳስበው ሥራና የገቢ ምንጭ ማግኘቱ ብቻ ሳይሆን የሥራው ሕጋዊነትና በሸሪዓ የተፈቀደ መሆኑም ጭምር ነው። ሥራ የሚያስደስተውና ገቢውን በረካ የሚኖረው ሥራው ሕጋዊና ሸሪዓዊ መንገድን ተከትሎ የሚሠራ ከሆነ ብቻ ነው። ለዚህም ነው ታላቁ ነቢይ ሰለላሁ ዐለይሂ ወሰለም ገንዘብ ጣፋጭና ማራኪ ወይም የሚስብ ነገር እንደሆነ ተረጋግቶና ትክክለኛ መንገድን ተከትሎ ያገኘውና ማዋል ያለበት ነገር ላይም ብቻም የሚያውለው ሰው በአላህ ስብሓነ ወተዓላ ፍቃድ እንደሚበረክትለትና ሕይወቱ ላይ ጥሩ አጋዥ እንደሚሆነው፣ ተስገብግቦና የማይፈቀድ መንገድ ተከትሎ ያለ አግባብ ለሚያገኘው ሰው ደግሞ እንደማይበረክትለትና እየበላ እንደማይጠገብ ሰው እንደሚሆነ የተናገሩት። ስለሆነም አንዳማኝ የሚሰራው ሥራ በኢስላም ያልተከለከለ መሆኑንና አሰራሩ ወይም አፈጻጸሙ ላይ ሸሪዓን የሚጻረር ነገር አለመኖሩን እርግጠኛ መሆን ይጠበቅበታል። በኢስላም በጥብቅ የተከለከለውና የአላህን ስብሓነ ወተዓላ እርግማን የሚያስከትለውን ወለድ መብላት ወይም ማብላት ያለበትን ሚዛን ማጉደልና ሰው የሚመገባቸው ነገሮች ላይ ሌላ ባዕድ ነገሮችን በመጨመር ወዘተ ማታለልና ማጭበርበር ያለበትን ስራ ከመሥራት መቆጠብ ግዴታ ነው። በመሰረቱ ሰርቶና ነግዶ ማትረፍ የተፈቀደ ከመሆኑም ጋር አንዳንድ የተከለከሉ የስራና የግብይት አይነቶች አሉና ግለሰቦችም ይሁን የድርጅት ባለቤቶች ስራ አስኪያጅና በየደረጃው ያሉ ኃላፊዎች የሚሰሩትና የሚያሰሩት ስራ ከሸሪዓ ጋር የማይጋጭ መሆኑን ማረጋገጥ ይጠበቅባቸዋል። የስራው ጠቃሚ መሆን ሰርቶ ራስን ችሎ የመኖር ትልቁ ግብና ዓላማ ራስን፣ ማህበረሰብንና ሀገርን መጥቀም ነው። ስለሆነም አንድ ሰው የሚሰራው ስራ ጠቃሚ መሆኑና ራሱም ይሁን ሌሎች ላይ የተለያዩ ጉዳቶችን የማያስከትል መሆኑን ማረጋገጥ ይጠበቅበታል። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም የሚከተለውን ብለዋል። እያንዳንዱ ሙስሊም ሰደቃ መስጠት ይጠበቅበታል ሲሉ ባልደረቦቻቸው የመስጠት አቅም የሌለው ሰውስ? ብለው ጠየቋቸው። በእጁ ሰርቶ ራሱን ይጥቀም ለሌሎች ሰደቃ ምጽዋት ይስጣሉ። ይህንንም ማድረግ ካልቻለስ ሲሏቸው የተቸገረን ሰው በጉልበቱ ይርዳሉ። ይህንንም ማድረግ ካልቻለስ ብለው እንደ እንደገና ሲጠይቋቸው አላህና ሰዎች ዘንድ መልካምን የሚባል ነገር ሁሉ ያድርግ፣ መጥፎና የተወገዙ ነገሮችንም ከማድረግ ይታቀብ። ይህ ለእርሱ ሰደቃህ ነው ብለዋል። ይህም ሰዎችን መጥቀም ዐይነቱና መስኩ ወይም ሜዳው ሰፊ እንደሆነና በገንዘብ ብቻ ሳይሆን በጉልበት ማገዝ ለሰዎች መልካምና በጎ መሆን ስነ ምግባርን ማሳመርና ሰውን ከማስቸገር መታቀብም የመጥቀምና የማገዝ አንድ አካል እንደሆነ ያሳያል። ሙስሊም የሚሰራው ማንኛውም ስራ ከራሱ አልፎ ሌሎችንም ጭምር የሚጠቅም ሊሆን የሚገባው ከመሆኑም ጋር ከዚህ በተቃራኒ ስራው ራሱንና ማህበረሰብን ከዚህም አልፎ እምነትና ስነ ምግባርን የሚጎዳና የሚያበላሽ ሊሆን ፈጽሞ አይገባም። ስራና አሰራር ላይ ሊኖር የሚችል ጉዳት በጥቅሉ በሶስት ሊከፈል ይችላል። አንደኛ ውስጣዊ ጉዳት ይህም ማለት የሚሰሩት ሥራ የሰዎችን እምነትና አስተሳሰብ የሚያበላሽና የሚጎዳ መሆን የለበትም ማለት ሲሆን ለምሳሌ ሰዎች እምነታቸው ላይ እንዲጠራጠሩና ብዥታ ላይ እንዲወድቁ አላህ ስብሓነሁ ወተዓላ እንዲክዱና እንዲያጋሩ የሚያደርጉ ሰዎች ዘንድ ከነቢዩ ሰለላሁ ዓለይሂ ወሰለም ሱና ይልቅ አዳዲስ ፈጠራዎች ወይም ቢድዓ እንዲሰራጭ ወዘተ መንስኤ ሊሆኑ የሚችሉ የቴሌቪዥንና የራዲዮ ጣቢያዎች ላይ መስራት ፊልምና ድራማዎችን ማዘጋጀት ማሰራጨትና መሸጥ፣ እንዲህ አይነት ስራዎች ዌብሳይትና ሶሻል ሚዲያ ላይ ማሰራጨት፣ ተመሳሳይ መልእክት ያላቸው በአላህ መካድና ማጋራት፣ ጥንቆላ ወዘተ ያለባቸው መጻሕፍትን ማዘጋጀት ማሳተምና ማሰራጨት መሸጥ፣ የራስንና የሌሎችን እምነትና አመለካከት የሚያበላሽ ማንኛውንም ሥራ መስራት አይቻልም። የሰው ልጆችን እምነትና አመለካከት ሊያበላሹ የሚችሉ መጻሕፍትን ማሳተምና መሸጥ እንደማይቻለው ሁሉ የተከበረውን ቁርአን የነቢዩ ሰለላሁ ዓለይሂ ወሰለም ንግግሮች የያዙ መጽሐፍትን ደረጃውን ለማያወቅና ሙስሊም ላልሆነ ሰውን መሸጥ አይቻልም። ይህም ክብሩን እንዳይነካና እስላምና ሙስሊሞችን ለሚጎዳ ዓላማ እንዳይጠቀመው በማለት ነው። ነገር ግን መግዛት የፈለገው ስለ ኢስላም ለማወቅና ለመስለም እንደሆነ ከተረጋገጠ የተተረጎሙ መጽሐፍትን መስጠት፣ መሸጥ ይቻላል። ሁለተኛ ስነ ምግባራዊ ጉዳት ሰዎች እንደ ዝሙት፣ ብልግና፣ እርቃን መሄድ ወዘተ ያሉ መሰል ወንጀሎችን እንዲዳፈሩ ሕይወታቸው ላይ ጋጠ ወጦች አርአያ እንዲያደርጉ የሕዝብና ትውልድ ስነ ምግባር እንዲበላሽ መንስኤ የሚሆንን ሥራ የገቢ ምንጭ ማድረግ አይቻልም። በዚህም መሠረት የሙዚቃ መሣሪያዎችን መሸጥና ማከራየት ለእንደዚህ አይነቱና ሥራና ለፊልም ቤት ሱቅ ወይም ቤትን ማከራየት አይቻልም። እንደዚሁም ቲክቶክ ዩቲዩብና መሰል መተግበሪያዎች ላይ ስራ እየሰሩ ገቢ የሚያገኙ ሰዎች የሚሰሩትና መተግበሪያዎች ላይ የሚቀርቡት ነገር በሸሪዓ የተፈቀደ መሆኑ እስካልተረጋገጠና ከተፈቀደው ነገር ጋርም ቢሆን አብሮ የሰዎችን እምነትና ስነ ምግባር የሚጎዳ ነገር እንደማይሰራጭ ካላረጋገጡ በስተቀር በእነዚህም መንገዶች ስራዎች የሚገኝ ገቢ ሀላልና የተፈቀደ አይሆንም። ፊልም፣ ዘፈን፣ ኢስላም የማይፈቅደውን ምስል እየለቀቁ ወይም እያሰራጩ ባስ ሲልም ሴቶች ካሜራ ፊት ቆመው እየጨፈሩና በሁሉም ሃይማኖት ደበቅ ሊደረግ የሚገባውን ሰውነታቸው አደባባይ ላይ አውጥተው እያሳዩ የሚያገኙት ገቢ ከትክክለኛ ምንጭ የተገኘና የሚያኮራ አላህ ሱብሓነሁ ወተዓላ ዘንድም የሚያስጠይቅ ንጹህ ሀብት ነው ማለት ፈጽሞ አይቻልም። ሶስተኛ፣ አካላዊ ጉዳት፤ የሰውን ልጅ አካልና ጤና የሚጎዱ እንደ ሲጋራ፣ አስካሪ መጠጥ አደንዛዥ እጽ ወዘተ ያሉ ነገሮችን ማምረት ወይም መሸጥ፣ እንደዚህ አይነት ጎጂ ነገሮች የሚመረቱበት ድርጅት ላይ ተቀጥሮ መስራት፣ እንዲሁም ጥራቱን ያልጠበቀ ወይም ፍቃድ የሌለው መድኃኒት ለገበያ ማቅረብ፣ የአገልግሎት ጊዜ ያለፈበት ምግብና መጠጥን መሸጥ ወዘተ መሰል የሰው ልጅን አካልና ጤና የሚጎዱ ነገሮች ያሉበት ማንኛውም ስራ ላይ ተሰማርቶ ወይም እንዲህ አይነት ነገሮች ላይ አጋዥና ተባባሪ ሆኖ ገቢ ማግኘት በኢስላም ህግ መሰረት ክልክል ሐራም ነው። ማንኛውም ሥራ ግለሰብ ወይም ሕዝብ ወይም ሀገር ወይም እምነትና ሥነ ምግባር ላይ የተረጋገጠ ወይም ደግሞ አመዛኝ ጉዳት የሚያስከትል ከሆነ ሥራው የተከለከለ ይሆናል። ይህም ራስንም ይሁን ሌሎችን መጉዳት ወይም የሚጎዳ ነገር ማድረግ አይቻልም በሚለው የነቢዩ ሙሐመድ ሰለ ላሁ ዐለይሂ ወሰለም ንግግርና እንዲሁም ሁሉም ሊቃውንት በሚስማሙበት ጽኑ የሸሪዓህ መርህ መሠረት ነው። ውድና የተከበራችሁ የርሕለት ልሑብ ቻናል ተከታታዮች እንዲህ በተከታታይ የመጽሐፍ ንባብ እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ሰላሙ ዓለይኩም ወራህመቱላ ወበረካቱ